የመጥፋታቸው ምክንያት በውል ያልታወቁ ዩቱበሮችን ተጽዕኖ ፈጣሪዎችን ይዤላችሁ መጥቻለሁ። የመጀመሪያዎች ኪዱና ልዩ ናቸው። ልዩ አንዳንድ ቪዲዮዎችን ፖስት ታደርጋለች በግሏ። ግን አንድ ላይ ከሰሩ ዩቱቦቸው ላይ ገብች ሰርች አድርጊ ነበረ። አንድ ላይ ከሰሩ አምስት ወር ሆናቸዋል። ያው ሰሞኑን እየተራገበ ያለው ተለያይተዋል የሚል ነው። እኛ የምናውቀው ጉዳይ የለም። እነሱና እግዚአብሔር ብቻ ናቸው የሚያውቁት በእርግጥ ከእያንዳንዱ ፈገግታ ጀርባ የሆነ ህመም ይኖራል። በእያንዳንዳችን ህይወት ውስጥ ነው ይሄ ሊኖሩ የሚችለው። እግዚአብሔር ችግራቸውን ያቅልላቸው ነው የምንለው። ሁለተኛው ደግሞ ኢትዮ መዝናኛ ቻናል ነው። ኢትዮ መዝናኛ የተለያዩ ነገሮችን እንደ ጋዜጠኛ ብዙ ነገሮችን ይዞ የሚቀርብ የብዙ ህይወት እየታደገ ያለ ልጅ ነበረ አልፎም ተርፎም ደግሞ አሁን ላይ በካፕልስ ደረጃ እየሰራ ያለ ቻናል ነበረ። ደስ የሚሉ ጥንዶች ነበሩ። ሮቤልና ማን ጥሩልኝ፣ ስሙ አጠፋብኝ። እንዲሁም ደግሞ ሪችና ዩኒ አንድ ላይ ሆኖ ብሌን ማለት ነው ከሮቤል ጋር ያለችዋ ደስ የሚል ስራ እየሰሩ ባሉበት ሰዓት ለምን እንደጠፉ የሚታወቅበት ነገር የለም። ያው የሰለሞን ጉዳይም ሊሆን ይችላል እሷ ታይታ ስለነበረ ዩኒ ማነው ሮቤል ወደ እሷ ህይወት ሲመጣ እሱም እሱም ሊሆን ይችላል የሚል ግምት አለ። ሌላኛው ተጽዕኖ ፈጣሪ ዩቱበር ደግሞ ቶፊቅ ነው። ቶፊቅ ከሶስት ወር በላይ ሆኖታል። አንዳንድ መረጃዎች እንደሚያሳዩት በመኪና አደጋ የሰው ህይወት እንዳለፈበት፣ እሱ በሚያሽከረክርበት ወቅት ውስጥ የነበረ አንድ ተሳፋሪ ህይወቱ እንዳለፈ እሱም ደግሞ ቤተሰቡ የቅርብ ቤተሰቡ እንደሆነ ነው እየተነገረ ያለው። ያ ደግሞ ለህግ እጁን አሳልፎ አልሰጠም። ወደ ሽሽት በሄደበት አልተመለሰም፣ እንደወጣ አልተመለሰም የሚል ነው። ሌላኛ የተዋ ደግሞ አለም ቲዩብ አዲስ አለም ቲዩብ ትባላለች። ረጅም ወራት ሆናት፣ ቆንጆ ቆንጆ ስራዎችን ይዛ የምትቀርብ ጋዜጠኛ ነበረች። በተለይ ደግሞ የዚች የህፃን ጉዳይ ምን እንደደረሰ የዚች የህፃን አክስት እናቷን የገደለችባት አክስቷ ነች። እና እሷ የዛተችባት ነበረ በአዲስ አለም ቲዩብ ላይ። እና እስር ቤት እንደገባች እናውቃለን። ግን እስር ቤትም ሆና በሌሎች ሰዎች እገታ እንዲደርስባት ማስፈራሪያ እንዲደርስባት ያው፣ እጀ ሰፊ ነው ምናምን፣ ምንድን ነው እጀ ረጅም ያው ባለገንዘብ ስለሆነች ማለት ነው። ባለገንዘብ የሆነችው ደግሞ በእነዚህ ልጆች እናት ገንዘብ ነው። የእነዚህ ልጆች እናት ገላ እህቷን ማለት ነው። ባለገንዘብ ሆና፣ ሌሎችን በማስፈራራት ልጆችን በማስፈራራት እስር ቤትም ሆና ብዙ ነገሮችን የምታደርግ ሴት ነበረች። ከዛ በኋላ የእነዚህን ልጆች ቪዲዮ ከለቀቀች በኋላ የእነዚህን ልጆች ፋይል ከከፈተች በኋላ ይቺ እህታችን ጠፍታለች።